ቁጣ የቤታቸውን ፎቶ ቪዲዮ ልኬልሻለው ጀግና ከሆንሽ ፖስሹ። ያለመርዳት አንቺ ባለጊያ አብርሽ ምን ያርግሽ? ከዚህ በላይ የነ ሩታ የቤታቸውን ፎቶ ቪዲዮ ልኬልሻለው ጀግና ከሆንሽ ፖስሹ። ያለ መርዳት የሩታ ፋንታ ነው መብላት መሽናት መልበስ ነበረ የምትፈልገው። የነጌ ለውጥ የሌላ ሴት የሁሉ ጠቃሚ ናት የሆነች ራሷ የአብርሽ ቤተሰብ ላይ አፈሽን ትከፍቻለሽ። እዛው እህታችሁን ተናገሩ። ጋሽዬ አራዳ ነው። የሩታ ለውጥ የት አለ የት አለ? ይሄ ነው ያሳበደኝ ማለት ነው እንጂ ከማንም ጋር እኔ ችግር የለብኝም። ጋሽዬ ከእናንተ በላይ እኔ ነኝ ሆዶ። እሺ፣ ማናቸውም እየመጣቸው አፍያችሁን አትክፈቱልኝ። ደግሞ በውስጥ የምሰድብኝ ቅንጣት አላስብልህም። እሺ። ሽልጥልጥ እንዴ ዛሬ እናንተ ላይ ነው ወደው። እኔ ጋሽዬ እኔ ጋሽዬን በጣም ነው ማከብረው የምወደው። ምንድን ነው ቆይ አማረበት ወፈረ ብል ችግር አለው እንዴ? ላይክ የአብርሽን ውጤት የአብርሽ አብርሽ ገንዘብ ብቻ አይደለም፣ እውቀት ብቻ አይደለም፣ እውቅናን ብቻ አይደለም ያገኘው። አብርሽ ቤተሰቦቹንም ይዞ ነው የተለወጠው። የአብርሽን ለውጥ እዩ። አባቱን ሪልስቴት ላይ አስመዝግቧል። ቤተሰቡን በዚህ መልኩ አሳይቷል። በቃ መንገድ እንዲለወጡ ግዴታ ኮ ገንዘብ መስጠት አይደለም እንዲለወጡ ቢዝነስ ዓለም ላይ እንዲገቡ ይህን ያህል አድርጓል። ሩታ ከሱ እኩል ተሰድባለች፣ ከሱ እኩል ቪዲዮ ሰርታ፣ ከሱ እኩል ከካሜራ ጋር አንድ ሰዓት ቁማለች። የሩታ ለውጥ የታለ? እህቶቿን ወንድሞቿን፣ እንዲሁም ቤተሰቦቿን ለምንድን ነው ያለወጠችው? ኢቨን እሺ፣ ዩቲዩብ ላይ አትመጣደቁ። ደግሞ የተከበረ ቤተሰብ፣ የተከበረ ቤተሰብ እንደዚህ አይነት ወሬ ምናምን አይመችም፣ ምናምን አይመችም አትበሉ። ሐቢብቴ ምንድን ነው ወሬ በአሁን ሰዓት ማለት ነው ሚዲያ ላይ ቪዲዮ እየተሰራ ብቻ፣ ቢዝነስ እየተሰራ ነው አደለ? የአብርሻ አባት አሁን ለምሳሌ ምንም መጥፎ ነገር አላደረግም። ፕራንክም ቢሆን በል የተባለውን ይላል አደለ? እንዴ አዎ። ከዛ ውጭ ምንም የሚለው ነገር የለም። ሽምግልናውን የሚነካ ንግግር ተናግሮ አያውቅም። ትልቅነቱን የሚነካ ንግግር ተናግሮ አያውቅም። አባትነቱን የሚነካ ንግግር ተናግሮ ላይክ እንደ አብርሽ ቤተሰብ የሩታ ቤተሰቦችም እራሳቸው ክብራቸውን ጠብቀው መስራት መለወጥ ይችላሉ። ደግሞ እናትየውን እንዳያቸው ንግግር ትችላለች፣ የሩታ እናት ማለት ነው። ቅልጥፍ ያለች አራድዬ ናት፣ እንደ አብርሽ አባት ማለት ነው። ስለዚህ እዚህ ቤት ላይ አንዳቸውን እህት አንስታ ይዛ መለወጥ ነበረባት። ከቡታጅራ አዲስ አበባ እኮ የሁለት ሰዓት ተኩል የሁለት ሰዓት መንገድ ነው እየመጣች ቤተሰቦቿን እያሳየች ቪዲዮ እየሰራች ይኸው ለቤተሰብ እንዲያደርግ እኮ ነው እያለች ማለት ነው። ሩታን በጣም ስለምንወዳት ምንም ነገር ስታደርግ እናያታለን። በዚህ መልኩ ቤተሰቧን በደንብ መለወጥ ትችላል። ኢቨን ግዴታ አይደለም ከኪሷ ገንዘብ አውጥታ መሰጠው። በቃ አላደለም ዩቲብ እንዲሰሩ የሚላትን ቻናል ማሳደግ፣ ሌላም እህት ካላት ቤቱ ላይ ደግሞ የሚኖር እህቶች ካሏት ከቤተሰቧ ጋር እንዲሰሩ። ጋሽዬ አሁን እኮ ዩቲብ የለውም ለብቻው። ለምሳሌ ዩቲብ ግን ማለት ነው ከኤፊ ጋር ይመጣል፣ ከሃይሚ ጋር ይመጣል፣ ከአብርሽ ጋር ይመጣል። እንደገና ልጁ ደግሞ ወስዶ ሪል ስቴት ላይ ያስመዘገበው ብቃ ይንከባከበዋል፣ ይንከባክበዋል። ይሄ የአብርሽ ለውጥ መሆኑን ታውቃላችሁ እኮ ለምንድን ነው የምትደባብቁት? ማለት ነው ጋሽዬ ብቃ ሁሉ ነገሩ ተቀይሯል። እኔ ከጋሽዬ ቀንቼ ምናምን አይደለም። ጋሽዬ አባቴ ነው። የምሬ ነው። መላትን በአካል ደግሞ እንተዋወቃለን። ትሁት አባት ነው ግን ወደ እውነቱ ደግሞ ስንመጣ አታስመስሉ፣ የሩታ እህቶችን ማለት ነው። ነጭ ነጫን እያወራችሁ እህታችንን እንመልሳት፣ እህታችንን የማንም መጠቀሚያ አትሁን። ልብስ ምን አባትየው፣ ትላንትና ምንድን ነው ያለው? ስመኝ የነበረው ልብስ ነው ስመኝ የነበረው ጥበብ ልብስ ነው አለ። በቃ ትልቅ ነገር ሆኖበታል። ልብስ ገዝቶ መስጠት ጥበብ ገዝቶ መስጠት ማለት ነው። እውነት ለመናገር አዎ አባቶች ትንሽ ነገር ትልቅ ነገር አድርገው ነው የሚያዩት። ትንሽ ነገር ያስደስታቸዋል። አይኖ አውቃለሁ። ግን ከዚህ በላይ ይጠበቅባታል ሩታ ቤተሰቧን፣ ከዚህ በላይ ማድረግ አለባት። ገባችኋ? እንደ አብርሽ አባት ሪልስቴት ላይ ማስመዝገብ አለባት። ምን ያንሰዋል የእሷ አባት ምንም፣ በእውቀት ብትሉ በሁሉ ነገር መምህር እኮ ነው የሩታ አባት። አታሽ አታሽ ላሉ ማለት ነው። አታሽ ላሉ እና ደግሞ ማለት ነው የሩታን ቤተሰብ የሩታን ቤተሰብ ቤት ፎቶ እና ቪዲዮ እልክልሻለሁ ፖስት ያልከኝ ልጅ አልፖስትም። እራሷ ታሳየናለች። እሷ እኮ በቤተሰቧ አታፍርም። ብታፍር ኖሮ ቤቱ ላይ ገብታ ቪዲዮ አትለቅም ነበረ። እኔ ግን በጥላቻ አሁን ትላንትና የተናገርኩት የአብርሽንም ቤተሰብ ጥላቻ ኖሮኝ አይደለም የሩታንም ቤተሰብ ጥላቻ ኖሮኝ አይደለም። ላይክ ልጅቷ ስለተኛች እንድትነቃ ነው። ገባችኋል እና የነሩታን ሩታን ቤት ፎቶና ቪዲዮ በውስጥ የምትልኩልኝ ማለት ነው ማለሽ እኔ የቤታቸውን የቤትም ፎቶም ቪዲዮም አልለቅም እራሷ ትለቅልናለች። ይህን ያህልማ አታፍርባቸውም እኮ ገባቸዋ። ይህን ያህል ምን ነው የቀበሌ ቤት ነው የሚኖሩት አላችሁ። የቀበሌ ቤትም ቤት ነው በቃ፣ ምንም ነገር ይሁን ቤተሰብ ቤተሰብ ነው። እኔ ትላንት የተናገርኩት ከሌላ ነገር አንጻር አይደለም፣ እንድትነቃ ቤተሰቧ ላይ ኢንቨስት ማድረግ እንዳለባት ቢያንስ እየሰራች መርዳት ባትችል ራሱ ቤት ውስጥ ዩቲብ እንዲከፈት አድርጋ ቤት ውስጥ እንደ ሌሎች ራንክ እየተደራረገ እህቶቿን መቀስቀስ አለባት። ገባችኋል ይሄ አሁን ምና ቢዝነስ ምናምን እንዳትሉ የሩታ ቤተሰብ የተከበሩ ናቸው ምናምን እንዳትሉ። እሺ አንዴ ሚዲያው ላይ ወጥተዋል። እኛ አሁን መጥፎ ነገር እንስራባቸው ብንል ብዙ ነገሮች እንሰራባቸዋለን። እንደ አብርሽ ቤተሰብ ራሳቸውን አስከብረው እስኪ የአብርሽን እናትያት መጥፎ አትናገር ጥሩ አትናገር ብቃ፣ ዝም ብላ ብቃ፣ ደስ የሚል አገላለጽ የምትናገረው ንግግር አላረን ምትለብሳቸው ልብሶች ሁሉ ነገር። እስኪ የዛሬ ሁለት ዓመት አብርሽ ከቤተሰቡ ጋር ቪዲዮ ሲሰሩ እዩ። እና ዘንድሮ ደግሞ የእሱን ቤተሰብ እዩ። ለውጥ የለም ነው የምትሉት? አረባካቸው ይሄን ለማያውቃችሁ፣ እሺ፣ ለማያውቃችሁ እራሳችሁን አታታሉ ማለት ነው። በደንብ ነው ለውጥ ያለው። ልጁ በጣም ስኬታማ ልጅ ነው፣ አብርሽ ማለት ነው። ማንንም የማይሰማ ማንንም፣ ማንም ሰው ምንም ብሎ ቢቃወመው የማይሰማ ወደፊት ብቻ በቃ የራሱን የቤተሰቡን ለውጥ ይዞ ወደፊት ብቻ የሚሄድ ሰው ነው አብርሽ ማለት ነው። እንደነዚህ አይነት ሰዎች ደግሞ ስኬታማ ሰዎች ናቸው። እንደነዚህ አይነት ሰዎች ቢሊየነር ነው የሚሆኑት። ምክንያቱም አብርሽ እከሌ ይሄን ብሎኛል፣ እከሌ ይሄን ብሎኛል፣ ዛሬ የሆነ ነገር ይሄን ላስተካከል ሚል ነገር ነገር የለም ወደፊት ብቻ ነው የሄደው። በድራማ የሚሆን በፕራንክ በተለያየ ነገር ቤተሰቡን ይዞ ከሴቶችም ጋር ሆኖ ማንም ነገር ሆኖ ተለውጧል። አይደለ እንዴ አብርሽ ብቻ አይደለም ቂቤ የተቀባ እንስራ የመሰለው አብርሽም ጭምር ነው፣ ቤተሰቡን ጭምር ገባችኋ? ይህንን እኔ ለአብርሽ ቀንቼ ምናምን ምናምን አይደለም ቤተሰብ አድናቆት ነው። አብርሽ ጎበዝ ልጅ ነው። ሕዝብ እየረገጠው የተለወጠ ልጅ ነው። የምሬ ነው የምላች፣ የፈለገበት ሀገር ተነስቶ መሄድ የሚችል የፈለገውን ነገር መስራት የሚችል የልጅ አዋቂ፣ በእድሜው እድሜ ሳይገድበው ገባችኋል። ብታሙን ባታሙን ከለምሌ በኋላ በጣም ቡታጅራንም ያስተዋወቀ ለወጣቶች ስራ የከፈተ ወጣቶችን ይዞ የተለወጠ እህት ወንድሞችን ይዞ የተለወጠ ማን ነው? አብርሽ ነው። አብርሽ ነው። ከአብርሽ ጎን ደግሞ ሩታ አለች። አብርሽ ይዟቸው የመጣቸው ሰዎችን እና ቤተሰቡ ላይ ምን ያህል ለውጥ እንዳመጣ አዩ። ሩታ ደግሞ ማን አለ? ማንም የለም። ሜላት ራሱ እንደኛ ፍትፈታ ነው የምትሰራው እንደኛ ፍትፈታ ነው የምትሰራው እንደኛ። በስልክ ደውላ እንዴ አሉኝ እንደዛ አሉኝ ነው የምትለው። ሀቅ እናወራ። ለምንድን ነው ነጭ ነጫ የማታወሩት ማለት ነው? ልጅቷ ሞኝ ሆናለች። ምናልባት አብርሽ ይዟት ነው አብርሽ እንደዚህ አብርሽ ነፃነት ከልክሏት ምናምን ልትሉ ትችላላችሁ። ህፃናት እንዴ! ብዙ ነገር አለ እኮ ብዙ ሰዎች እናውቃለን እኮ ሀቤቴ እነ ፍቅር ከእነ አብርሽ ሲሰሩ በምን እንደተጣሉ እናውቃለን። እነ ሄለን ከማርቆስ ሲሰሩ በምን እንደተጣሉ እናውቃለን። ሄለን ከማርቆስ ተለያይታ የት እንደደረሰች እናውቃለን። ፍቅር ከአብርሽ ተለያይታ የት እንደደረሰች እናውቃለን። ሩታ ይሄን ለማድረግ ማን የከለከላት? ማን ነው? ማንም አልከለከላትም። ግን ለራሷ ስለማታቅ ነው ለራሷ ስለማታቅ ነው። አሁንም አረፈደባት። ብዙ ህዝብ ነው የሚያቃት። ኢቨን ይሄ ራሱ ቻናል ካልተሰጣት ማለት ነው እራሷ ቻናል ከፍታ እያለቀሰች አንድ ቪዲዮ በሰራልን አብረሽ እንዲያደረገን ብትለይ ገባችኋ? ካለው ኮንዲሽነር አንጻር ማለት ነው። በእርግጠኝነት ነው ምላችሁ፣ በእርግጠኝነት በአንድ ቀን በአንድ ቀን ቢያንስ 30 ሺህ ትገባለች። አይደለም እሷ የማናቃት ቴርሜላ በአንድ ቀን ስንት 20 ሺህ ሰብስክራይብ ላይ ገባች በ24 ሰዓት ውስጥ ማለት ነው። ሶ ለምንድን ነው ምታስመስሉት? ለምንድን ነው ምታስመስሉት? ነጭ ንጫ ነው የማወራው ማለት ነው ምትረ አለቅላቅ ለቅላቅ ሁላ ማለት ነው እየመጣችሁ ደግሞ ለምሰልቡኝ። አይ ዶን ኬር ለአብርሽ ቤተሰብ ከእናንተ ይልቅ እኔ ነኝ ቀርበሽ። ከእናንተ ይልቅ እኔ ነኝ የምወዳቸው። ከእናንተ ይልቅ በአካል የማውቃቸው እኔ ነኝ። እኔ የእነሱ ለውጥ ያስደስተኛል። የነሱ ለውጥ በጣም ነው የሚያስደስተኝ። ጋሽዬም የአብረሽ አባት የኔም አባት ነው። እኔ በእነሱ ቀንቼ አላውቅም ልቀናም አልችልም፣ ምክንያቱም ቤተሰቦች ናቸው። ግን እዚች ጋር ደግሞ ሩታ ስለጀዘበች ለእሷ እየነገርኳት ነው። ገባችኋ? እንድትነቃ እንደ አብረሽ እንድትለወጥ። አብረሽ ታያላችሁ፣ ቢሊየነር ነው የሚሆነው፣ ምክንያቱም የስኬት ሰው ስለሆነ፣ ምክንያቱም እከሌ ምን አለኝ ስለማይል ገባቸዋል አንድ ቀን ራሱ ለኛ መልስ ሰጥቶን አያውቅም። አንድ ቀን ለምን፣ እንዴት ምኛላችሁ ብሎ ለምን ሁለተኛ እኔ ላይ አትስሩ ብሎ አያውቅም። ይሄ ደግሞ ቢዝነሱ ስራው ስለገባው ገባቸዋል፣ ስለገባው ነው። እና እሷም ተነስታ እንደነፍቅር ቻናል ክፈትልኝ ካልከፈትክልኝ የራሴን እርምጃ እወስዳለሁ ብላ ወጥታ የራሷ አካውንት ከፍታ ቻናል እኮ ተከፍቶላታል። ግን አካውንቱ በሱ ስም ነው ያለው። በራሴ ስም እንዲገባ እፈልጋለሁ ብላ የሚመጣላትን ነገር ለራሷ ኢንቨስት ብታደርግ ለቤተሰቧ ኢቭን በቃ እሺ በቃ ቻናልም መክፈት ከለከላት። አድሰን ስም አካውንት ያሱ ላይ አረገ። ቤተሰቧን ይዛ መለወጥ ነበረባት። ገባችኋ ሞላ ዝም ብር የምትሰጠው አብረሽ እኮ ባይዛዊ ለወንድሞቹ ለእህቶቹ ብር ሰጥቶ የሆነ ነገር አድርጎ አይደለም እኮ ቤተሰቡን የለወጠው። ለእህቶቹ ቻናል ከፈተ ለወንድሞቹ ቻናል ከፈተ አብሯቸው ቪዲዮ ሰራ ከዛ በቃ የሚሰሩበትን አቅጣጫ አስያዛቸው አሁን መለወጥ አለመለወጥ የነሱ ፋንታ ነው ገባችኋል ያ እኔም እርታ እንዲህ እንድታደርግ እንጂ በየወሩ ለነሱ ስራ መክፈት አለባቸው ቤት መስራት አለባቸው እያለ መልክ አይደለም እንደ አረብ ሀገር ሴቶች ኖ እንደዚያ አይደለም ቤት ውስጥ እህት ወንድም አለኝ እያለች አይደለም ቤት ውስጥ ቪዲዮ እንዲሰሩ የነሱን ቻናል ሼር አብረሽ የወንድሞችን የእህቶችን አንድ በአንድ ቪዲዮ ሼር ያደርጋል እሷም ሼር አድርጋል ቤተሰቡ እንዲሰራ ኢንቨስት በቃ ይሄ ነው እኮ ግዴታ እኮ ከአካውንቷ ብር አውጥታ መላክ ወይም ልብስ መግዛት ቤት መስራት ምናምን አይደለም። በእውነት ለመናገር በአሁኑ ሰዓት ራስን መቻል በራሱ ትልቅ ሸከም መቀነስ ነው። ገባችኋል? ግን እንደ አብርሽ ለእህት ወንድሞቿ ቻናል እየከፈተች ቤት ውስጥ እንዲለወጡ ኢንቨስት ማድረግ ነበረባት። ደግሞ ቤት ብትሰራ ባትሰራ እንዴ፣ ግዴታዋ ነው። የምር እናት አባት ከእሷ የሚፈልጉ ከሆነ እሷ ጥሩ ደረጃ ከሆነች ብታደርግላቸው ምን ችግር አለው። እንዲ ማንም እኮ እውነት ለመናገር አሁን ለምሳሌ ማንም የሚረ የተቸገረ ይረዳ የለ። ቤተሰቧ ላይ ይቸገሩ ይችላሉ። ግን አሁን ለምሳሌ ወደ ቤተሰቧ ጋር ስንሄድ እሷ ስትሄድ ምን ያየ ነው፣ ቤታቸውን አየን። ቤታቸው ሶፋው፣ ምን ረከቦቱ፣ ምናምን የምግብ አቀራረብ ሁላችሁም አይታችኋል። ለምንድነው ሼም የሚይዛችሁ? እንዲህ ነው ሰው የሚያየው። ስለዚህ ለሰው ብለ አይደለም። ነገ ጥሩ ነገር አለ፣ ሞት አለ፣ ደስታ አለ፣ ለቅሶ አለ፣ በቃ ሁሉ ነገር አለ አይደል። ነገሮችን ማስተካከል መረተብ ገባቸዋል ኢቨን ከኪቷ አውጥታ ማስተካከል ካልቻለች ዩቲቡን እንዲሰሩ ማበረታታት ነበረባት ነው ያ አታስመስሉ እሺ ማስመሰል አይሰራም በቃ ነጭ ነጫን አውሮ ከላሱ ጨርሻለሁ ልብስ ምናምን ይሄ ፎቶ መነሳት ምናምን ይሄ ማስታወሻ ነው ተግባር ደግሞ ይፈልጋል የሆነ ነገር ገባችዋል እኔ ጋሽዬ ቢያምርበት ከእናንተ በላይ እኔ ደሰታለሁ ጋሽዬ አራዳ ነው በባሌም በቦሌም ብሎ ማለት ነው